ሁሉም ነገር ከልክ በላይ አለፈ። በጣም እንደ ማንም ሰው እኮ ይጣላል አደለ? ግን ጸብም ቢሆን በልኩ ሲሆን ነው። ታውቃላችሁ፣ ሁሉም ነገር ከልክ በላይ ካለፈ መጨረሻው አያምርም። ምን ነው ሸዋ ሄኔ እና ብሩኬ፣ እኛ ስንገናኝ በጭቅጭቅ እንጂ ሰላም አንፈልገም አላችሁ እኮ። መልእክታችሁ እንደዛ ነው የሚመስለው። ምክንያቱም በየቀኑ እየተጨቃጨቃችሁ ነው። በተገናኛችሁ ቁጥር ምንም ሰላም የላችሁም። ከሰው ጋርም ስትመጡ ጭቅጭቅ ነው ብቻቸውንም ስትመጡ ጭቅጭቅ ነው። ሁሌም የተለመደ ነው። ዘሴም ዴ ድጋሜ አላገኝሽም፣ ድጋሜ አላገኝም ይባባላሉ። ይገናኛል፣ ስለአንተ ያገባኝም፣ ስለአንቺው ያገባኝም ይባባላሉ። ግን ደግሞ እየተጣሉም ይተሳሰባሉ። ነገሩ ወሬያቸው ሁሉ በተቃራኒ ሆኗል። አሁን አይኒና ብሩኬ ከዚህ ጭቅጭቅ ሰፈር ታዲያ እንዴት ነው ሰላም ሊመጣ የሚችለው? ጠርታችሁት እንኳን አይመጣም ነገሩን ካላበረዳችሁት ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛል፣ ውዶችዬ እንግዲህ ዛሬ ያው ሀይሚ አይታችኋል፣ ሁለት መቶ ሺ ገብታለች ቪዲዮ ሰርች ነበረ፣ እንኳን ደስ ያለች ብዬ በድጋሚ ሀይሚም ብሩኬም እንኳን ደስ ያላችሁ። እኛ እናንተን መለያየት አንፈልግም። እናንተ ለመለያየት ሆን እንደዚህ የምታጎበጎት ባናቀው፣ ግን እኛ እናንተን መለያየት አንፈልግም እና እንኳን ደስ ያላችሁ ማለት ትፈልጋለሁ። ያው ብሩኬ ትናንት አስቀድሞ እንኳን ደስ ያለች ብሏት ነበረና ቢያንስ ዛሬ ሀይሚ። ሁለት መቶ ሺህ ገብታለች እና ነገሩ ትንሽ ይቀዝቀዝ አድርገውት ይመጣሉ ብዬ ነበር። ያው አንዳንዴ ሰው ስትሆኑ ትመኛላችሁ ምኞት አይከለከልም። እና ነገር ግን እንኳን አይደለም ሰላም ማውረድ ቀርቶ በስርዓት እንኳን ተነጋግረው ነገሩን ሊፈቱት አልቻሉም። መጀመሪያ ላይ መልአክ ይሆናሉ ሲገናኘው መጀመሪያ ላይ የታቸዋ ሲተቃቀፉ ምናምን ደስ ሲ ደግሞ እኮ ሲያምሩ ወዶች የምረሄ ነው የምላቸው፣ በጣም የሚያምሩ ዛሬ ደግሞ እና መጀመሪያ ላይ ተቀፍቀፍ ይሉና ከዛ በኋላ ልክ እንደ ይሄ እሳት ላይ የተጣደ ድስት የለም እየጋለ እየጋለ ሲመጣ፣ እነሱም እንደዛ ነው። እየጋለ እየጋለ እየጋለ ይመጣል ነገሩ ከመካከል መሸነፍ የሚባል ነገር የለም። ከመካከላቸውና እኔ ምንድን ነው ፍላጎታቸው አሁን እኮ ሰው የራሱን ሕይወት እየበጠበጠ ስለ ሰው ይጨነቃል። እናንተ ምን አገባችሁ? በቃ ያማን ነበር። ይሄ ዳኒ ኩርንችት ሶሲ እንደፈለጉ ይሆኑ። በቃ እነሱ እኮ ሲጀመር አልተጣሉም። እናንተ ለምንድነው የማትነቁት? ከመጀመሪያው እኮ ሶሲ እና ዳኒ በፍጹም አልተጣሉም። ይሄን ያክል ቀን ደግሞ ተራርቀው አይቆዩም በፍጹም። በዚህ አጋጣሚ ልንገራቸው፣ አይኒና ብሩኬ ማለት ነው። ሰላምም ነገሩ ከእናንተ ላይ ነው ያለው። ለምሳሌ ጭቅጭቅም ሰላም መፍጠር የምትችሉት እናንተ ናችሁ። ጭቅጭቅን መፍጠር የምትችሉት እናንተ ናችሁን ነው ሁለቱም ተቀምጦላችኋል። መምረጥ ያለባችሁን ነገር ነው ማወቅ የጠፋችሁ አሁን ላይ ማለት ነው። ሰላምን ምረጡ። እሱም ደግሞ አንዳችሁ በመሸነፍ ነው። በቃ እንደ አንዱ ሰው እኮ ሳያጠፋም ራሱ እኮ በቃ እንዳደለ ነገርን ለማብረድ ፍቅራችሁን ለማትረፍ የሆነ ለስ ለስ ይላል እንዲህ። ሁለታችሁ እሳት ሆናችሁ እኛ ራሱ ለመሸምገል ቸገረን፣ ግራ ገባል ነገሩ ቋቅ አለን። በቃ ሰለችን ጭቅጭቅ ማለት ነው። እናንተ እኮ ብላችሁታል። እኔ ሰልችቶኛል፣ እኔ ሰልችቶኛል ተባባላላችሁ። እኛ እናንተ እንደዚህ ፍጥጥ ብለን እያየን እኮ ግራ ገባን። ወደ ማንኛው ነው? ለሀይኒ ስንል ብሩክ ያለ ብሩኬ ስንል ሀይኒ ያለች። ከመካከል አስገብታችሁ እንደ ጅዋ ጅዌ ሆኗን ነገሩ እያረጋችሁን እኮ ነው። ግን አስቡልን እንጂ ለተመልካች አስቡ። እኔ አሁን አሁን ቪዲዮአችሁን እየጨረሰና የሰው ያለ አይመስለኝም። ለምን በጣም እየሰለቻቸው ነው እናንተን ጠልተው አይደለም ከእናንተ ጠላቸው አይደለም። እናንተን በጣም እንደሚወዱ አውቃለሁ። ግን እንደዚህ ጭቅጭቅ በጣም ብሶ አይፈልግም። የምሬን ነው። እና ይሄ ነገር ስለሚያሰለቻቸው ወይ ከመጀመሪያ ኢንትሮ አይተው ይወጣሉ፣ ካልሆነም ደግሞ አልፈው ገና ክበጣ አላድር ከመጨረሻ ላይ ያለው ነው የሚያወጡት። ይሄ ደግሞ ለእናንተ አይጠቅማቸውም እኮ። አሁን እኮ ኩርንችትና ሶሲን እኮ በቃ እነሱ መናገር ላቆም ነው ለምን መሰላችሁ? የነገሩ መንስኤ እነሱ እየሆኑ ነው። እየጠሯቸው ይመጣሉ እንዴ? ያለ መጥራት አይቻልም እንዴ? ቆይ ያለ መጥራት እኮ ይቻላል። እራሳቸው ተነጋግረው ለምን ነገሩን አይፈቱትም? ለምን መጀመሪያ እኔ እኮ ከመጀመሪያው ተናግሬያለሁ። ከመጀመሪያ የራሳችሁን ህይወት አስተካክላችሁ ከዛ በኋላ እነዛ ደግሞ ይደርሳል። በቃ መጀመሪያ ሰላም ከራስ ነው የሚጀምረው። እና የራስን ሰላም እየበጠበጠ የሰውን ህይወት ማቃናት የለም። ሀይኒ ብሩክ ሕፃን ናችሁ እንዳለላችሁ። በጣም የልጅ አዋቂ ናችሁ። በጣም ጎበዝሎች እንደሆናችሁ አውቃለሁ፣ ግን ደግሞ አንዳንዴ ሳስባችሁ የሆነ ነገራችሁ ሕፃን ነው የሚመስለኝ። የኋላውን እየሄዱ ያመጣሉ። አንተ እኮ እንደዚህ ብለኝ ነበር፣ አንቺ እንደዚህ ብለሽኝ ነበር። እኔ ምን ልበል? አንቺ ምን ትል እንደ ባለፈ ክረምት ቤት አይሰራም። ያለፈውን እየሄዳችሁ ከመጣችሁ ቀደም ዛሬ አታስቡ ማለት ነው። ማሰብ ያለባችሁ ዛሬ የቆማችሁበትን ነው ማስተካከል ያለባችሁ። የትናንትናማ እኮ አለፈ፣ የተደፋ ውኃ አይታፈስም። እንግዲህ ዛሬ ያው ሶሲ ሀይሚን ገፍትራታለች። ሶሲ ደግሞ ፊጥ ፍጥ አያርግሽ ማለት ነው። አሁን ሶሲን አይደለም መፈራት፣ ግን አንዳንድ ሰው ልክ ሲጋባ የሚያደርገው አይታወቅም። ምን እንደምታደርግ ይታወቃል። በሰው ሲሆን ነገር ብታስደረጋት ሀይሚን እና አሁንም ነገሩ እንደቀጠለ ነው። ዛቻ ነገ ወይ በሶስት ይመጣሉ ወይም ደግሞ እርግጠኛ ነኝ እመምም ከዳኒ ጋር እንደሚገናኙ ነገም ላይሆን ይችላል። ግን የሆነ ጊዜ ላይ ከዳኒ ጋር ይገናኛሉ እና ነገሩ በዚህ የሚያበቃ አይመስልም። ግን ሃይሚና ብሩኬ የሚወዳቸውን ሕዝብ ባታስቀይሙ፣ ነገሩን በዚህ ብትቋጩት መልካም ይመስለኛል። ብሩኪ አሁን ዛሬ የሆነ በቃ ከሀይሚ ጋር መለያየት አይፈልግም እኮ ሲጀመር፣ ከመጀመሪያው የሆነ መለያየት አይፈልግም። ግን አሁን ቆይ ማንኛውን ሊሸነፍ ያልቻለው ሀይሚ የኔ ቆንጆ አንድ ነገር ልምከረሽ። በቃ የሆነ እስኪ አንቺ ነገሩ ንታየው እኔ የምለው ይሄ ፎቶ የምትለው ነገር ምንድን ነው? ስለ ፎቶ ባለፈው ብሩኬ በጣም ብዙ ሰው ራሱ ከኮሜንት ላይ ፎቶ ብሩኬ እኮ ስለ ፎቶ ተናግሯል እኮ ምናምን እያለ ያየውኝ እና ብሩኬ እኮ ታዲያ ስለ ፎቶ የተናገረው ያ ያየሽው ፎቶ እኔ አሁን ባለውበት ፊዚካል ነው ወይ ብሎ ነግሯታል እኮ አይደል? ያን ፎቶ እና እኔ አሁን ያለውበት ነገር አንድ አይነት ነው ወይ ብሎ ነግሯታል አይደል? ፎቶ የመቼ ነው ያሁን ነው ሀይሚ የምትለው አሁን ደግሞ ፎቶ ላይ ነው ሙጥኝ ያለችው ሀይሚ ፎቶ እንድጠራጠር አደረገኝ እያለች ነው እና ስለዚህ ስለ ፎቶም ቢሆን እኮ በደንብ የሆነ ብቻውን አግኝተሽ በስነስርአቱ በደንብ እንድታስረዳኝ ይፈልጋለሁ ብለሽ ብጠይቂው ብሩክ ያስረዳሻል ሲጀምር እናንተ ስትገናኙ ከመጨቃጨቅ ውጭ ምንም እኮ መፍትሄ እያመጣችሁ አይደለም ነገሩን እያጋጋላችሁት እያባባሳችሁት ከመካከላችሁ ትልቅ ክፍተት እየፈጠራችሁ የምትመጡት ነው። አሁንም ደግሞ እንግዲህ ሶሲ ገፈታትራ ሄዳለች፣ ሀይሚም ነገ ሌላ ነገር ትፈጥራለች። በቃ ነገር እየተባባሰ ነው የሚሄደው። ለማንኛውም ውድ የጨረቃ ፋሚሊዎች ራሳችሁን ሆኑ፣ የምሬ ነው፣ አትጨነቁ። በቃ እግዚአብሔር እንምላችሁ። ከዚህ ጋር ያላችሁት እናንተ ናችሁ፣ ሀይሚና ብሩኬ። ፈጣሪ ብሎት ወደ ሰላም እስከሚመጡ ድረስ በትዕግስት እንጠብቃቸው ነው የሚለው ይሄ። በቃ አላለ በንዴት በስሜት የምንናገራቸውን ነገሮች እንቆጥብ። አንዳንድ ሰዎች ደግሞ ጠዋት ማታ ማለት ጠዋት ሌላ ሰው ማታ ሌላ ሰው አትሆኑ ወይ? እኔ እኮ ስንቱ ሰው ታዘብኩት። ሀይሚና ብሩኬ ሲጣሉ ማለት ነው። በጣም ብዙ ሰው ነው የምታዘበው። በፈጣሪ በእውነት ሀይሚና ብሩኬ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ግን እልክ ወጣጣራቸው፣ እልኩ ማን ያስተንፍሰብ። ውድ ቤተሰብ ለማንኛውም ሰላማችሁ ይብዛልኝ። በጣም ከባድ ነው።